በጣም ብዙ ነገር እኮ ሰርተህ እራሱ ላይሆን ይችላል። በመጥፋት ደረጃ ልጠፋ ትችላለህ እየሰራህ እራሱ እና ጠፍተህ ስትመለስ ከባድ ሐዘን ውስጥ እንደነበርክ በመግለጽ በጣም ብዙ ሰው ተደናግጦ ነበር። ብዙ ሰው ሐዘኑን ገልጿል። የእናትህን ሞት ገልጸል። መንፈሊ ጡክምበ ለመንተሪኽዮ በዛ ቅጽበት አንተን ያዳነ የእምነት ትደነግጣለህ። በጣም ደንግጫለሁ። የሆነ ሰዓት ላይ ልክ የሆነ በቃ ምንም ነገር የሌለበት በረሃ ሜዳ ላይ ብቻዬን ዝም ብዬ መሀል ላይ እንደቆምኩ አይነት ነገር ነው የተሰማኝ ምናምን። በአንድን ጉዳይ በዚህም በዛም አቅጣጫ አብዝተው የሚመረምሩ አንዳንዱ ደግሞ ፊት ለፊት ያገኘውን ብቻ ይዞ የሚቀጥል ሰው አለ። እንዲህ ነገሮችን በተለያየ አቅጣጫ የምትመረምር አይነት ሰው ነው ፎቶና ጨዋታ ጤና ይስጥልን። ውድ ተመልካቾቻችን፣ ይህ ፎቶና ጨዋታ የተሰኘው ሳምንታዊ ፕሮግራማችን ነው። እንደምትመለከቱት የዛሬ እንግዳ በመሆን አብሮኝ ቆይታ የሚያደርገው ከጨዋታ ውጭ ደግሞ ፎቶዎቹን እያነሳን አብረን ቆይታ የምናደርገው ድምፃዊ ዳዊት አለማየሁ፣ እንዴት ነህ? እነ ቃልል ብለን ማኪያቶ አምጥተንላል። በማኪያቶ ብቸኛው ነው ይመስለኛል፣ ከእንግዶች ማኪያቶ ይዞ የጀመረ ሪከርድ ይዛል። በቃ በማኪያቶ አሁን ሰው መንገድ ላይም ሲያገኝ ዴቭ ማኪያቶ ልጋብዝ ይላል። አለብ የማኪያቶ ሱስ ወይስ አጋጣሚ ስለጋበዝነን? አይ ሱስ የለብኝ፣ የቡና ቡና። ያው በጣም እንትን ባይሆንም ያው ሳልጠጣ በሉል ደስ ይለኛል። ቡና ቡና። ኦኬ። ከዛ በተረፈ ሌላ ሱስ የለም? አለብኝ ሌላ እንትን አዎታ የመስራት ለምን አንዳንድ ነገሮች፣ አይ የለብኝ፣ በቃ ከነዚህ ውጭ። በፊት ኮካ ሶስ ነበረብኝ። አሁን ያው ሶስ አይደለም፣ አቆም። ክሱም ለምን? አይ አክቹሊ እንትን ነው ጠቅላላ ለስላሳ ምናምን በፊት እንደነበረኝ አይነት እንትን አይደለም። ብዙ እንትና ብዙ አልጠቀምም። በፊት ቡና ስለማልጠጣ ነው። በነገራችን ላይ ቡና ስለማልጠጣ ለስላሳ መጠጥ ብዙ አበዛ ነበር። ቅርብ ጊዜ ነው የጀመርከው? ቡና በጣም ሱሰኛ ነበርኩ። የሆነ ሰዓት ላይ አቆምኩና ከሆነ ጊዜ በኋላ እንደገና ተመለስኩ። ታረቅን። ቡና ጋር ምን ያህል ትጠጣለህ? ሱሰኛ ነኝ ስትል ነበርኩ ስትለኝ በቀን ምን ያህል ወይም ደግሞ ስራ ስትሰራ ከሆነ የምትጠቀመው? ያው በፊት በጣም እንትን ነበረ አንደኛ ኮች አሉ። ማዘርጋ ነው የለመድኩት ቡና ማዘርጋ ነው የለመድኩት። ወደዚህ ወደ እንትን ሆነ ወደዚህ ወደ ሙዚቃው ምናምን ወደ አርቱ ምናምን ስመጣ ስቱዲዮም ምንም ስቱዲዮ ላይ ያለው ኤክስፒሪየንስ ምናምን አዲስ ስለነበረ ለእኔ ግዴታ ለመቆየት ሌሊት ረዥም ሰዓት ለመቆየት ሌላ ነገር ስለማልጠቅም ያው ቡናና ኮካ ኮላ ቀላቅሎ እየጠጣ ነበር በፊት። በደንብ ለመንቀል ትንሽ ከባድ ነው እሱ። ጥሩ አደለም፣ የሚመክር አይነት ነገር አደለም። ያመኙም ነበር ትዝ ይለኛል። በጣም ሀይለኛ ነገር ነው። ቡናና ኮካ ኮላ ቀላቅሎ እየጠጣ ነበረ። ቡና ደግሞ ተዘጋጅ እንዳትወድቅ ነገር በቀን አታምነ ስለምን ነገር የሚያውቁ ሰዎች አሉ። አስራ አራት ሲኒ ምናምን ጠጣ ነበር በቀን ከምር ነው። ማርያምን ሰምቻል አውቅም። እዚህ እኔ ጋ አለ ሲኒማቶግራፈራችን ይሁል እዚህ ጋ ፈዋድ አይተዋል። በፔርሙዝ ቡና ይዟል። አሁን እና ቡና ታበዛለህ እለዋለሁ። እሱ አንተ ባስቅንለ አሁን ግን ቀንሰዋል። ውይ አይ አሁን እንደዛ አደለም። በፊት በደንብ በቃ ሶስት በሚባል ደረጃ በደንብ ነበር። እና ቀን ራሱ ስራን ባይኖረኝ ብዙ ቡና ያስጠጠር መሆኑ እኔና አንድ ሌላ ቦታ ማውርሰት ነው መሰለኝ፣ ኪንግስተን ልዬ እና በጣም ይሰለቸው ነበረ እና ያካል በቃ በየ ቦታው ስንሄድ ሲቀጥር ነሱ ቡና አለሽ ቡና አለበት ቦታ ነው መጠበቀ ምናምን የሚል በፊት ስለሚታወቅ ስለሚታወቅ በጣም ይሰለችው ነበር። እሱ ራሱ አንተ ቁመት ሄዳለግ አስራ አራት ሲኒ ጠጥተ ምናምን ይለኛል። በጣም ሶሰኛ ነበርኩ የዛን ሰዓት። ከዛ አቆምኩት የሆነ ጊዜ ላይ። እሱን ካቆምኩ ውስጥ ብዙ አመት ይሆናል መሰለኝ። ከብዙ አመት በኋላ አሁን አንድ አመት ከምናምን ነውኛል ከተመለስኩ እንደገና ጀምራል። አሁንስ በምን ያህል አስራ አራት ባደርስም ሰባት ትደርሳለህ? አይ መጨረሻ እዛ ደርስ አልደርስም ሶስት ምናምን ሶስት አራት ምናምን ከጠጣው አሁን ተቆጣጥረው ነው። ተመልካቾቻችን ከዴቭ ጋር እንግዲህ ለስለስ አርገን ነው ጫዋታውን የጀመርነው። ማኪያቶ ይዘናል። የኔ ያው ሌንስ ይመስላል፣ አውቀን ቡና እንዳይመስል አርገን ኩባያ ነቸች። እኔ የሚዣለኝ ለሱ ብቻ ሰታ እንትን እንዴት አጠጣም እንዳትሉኝ። ስለዚህ እየተጫዋወትን ፎቶም እያነሳን አብረን ቆይታ እናደርጋለን። ዴቭ እንግዲህ እዚህ ፕሮግራም ላይ እንደተለመደው እንጫዋወታለን። ጥያቄዎች አነሳለሁ። የማትፈልገው ጥያቄ ካለ ዜርስጥልኝ ዝለለው ማለት ትችላለህ። መመለስ የምትፈልገውን ትመልሳለህ። እየተጫዋወትን አብረን ቆይታ እናደርጋለን። በጣም ዝነኛ ነህ። ገርሞኝ አብረን ወክ እያደረግን ወይኔ ዳዊት ወይኔ፣ ዘፋኙ ልጅ ስምህን እንኳን የረሱ ቢኖሩ ማለት አብረን ስንጓዝ እኔ ከብዙ ታዋቂ ሰዎች ጋር ወዳጆቼ ከሆኑ አብረን ወክ እናደርጋለን። ቦሌ ላይ ብዙዎቻችንን ብዙ ሰው ላያስታውሰን ይችላል። አንተን ግን አለማስተዋል አይችልም። ብዙ ሰው ዳዊት ዳዊት ሲሉ ነበር። አሁን ለምሳሌ ትናንት ወክ እያደረግን ነበር ና በጣም ብዙ ሰው ያውቅሃል። መንገድ ላይ ያስቆመሃል ወይስ እሱም ንገር ውብስ ነው በጣም የሚያስጠለው ስለ እንደዚህ አይነት ነገር ግን እንትን አዎ፣ ማለት እግዚአብሔር ይመስገን ነው የሚባለ። ያው ጸጋውንም ምንንም ያው የሚሰጥ እሱ ነው። እውነት ለመናገር ያው በአንተ ጉልበት የምታመጣው ነገር አደለም፣ ከሰው አደለም፣ እንደዚህ አደለ። አንዳንዴ በጣም ብዙ ነገር ኮ ሰርተህ ራሱ ላይሆን ይችላል። በመጥፋት ደረጃ ልጠፋ ትችላለህ እየሰራህ ራሱ እና በዚህ ደረጃ ሰው ውስጥ መቅረት ትልቅ ነገር ነው። የእግዚአብሔርም ቀጥታ የእግዚአብሔር ስራ ነው ይሄ። ብዙም የእኔ እጅ ያለበት ነገር አይደለም። እንዳልከው ጠፍተህ ነበረ። ጠፋው ስትል ነው መጥፋትህን ብዙ ሲያወቀው እንጂ የእናንተ ሙያ በተለይ ሙዚቀኛ፣ ሁሌም ሙዚቃው ቴሌቪዥን ላይ ወይንም ደግሞ ዩትዩብም ላይ በተለያዩ ቦታዎች ስለሚጫወት መጥፋት አይታወቅም። ጠፍተህ ስትመለስ ከባድ ሐዘን ውስጥ እንደነበርክ በመግለጽ በጣም ብዙ ሰው ተደናግጦ ነበር። ብዙ ሰው ሐዘኑን ገልጿል። የእናትህን ሞት ገልጸህ ነበር። አሁን እንዴት ነው? በረታ አው እግዚአብሔር ይመስገን። በደንብ የዛን ጊዜ ምንትን ነው እንግዳ ነገር ነበር። አንዳንዴ የሆኑ የሆኑ ነገሮችን በፊት የሆኑ ሰዎች ምን ይሉኝ ነበር መሰለህ? ማለት በጣም ድሮ ነው የሙዚቃ ውስጥ ሳልገባ ምናምን እማቃቸው የሆነ በጣም የሆነው ነገራቸው የሚመቸው የሚወዳቸው ሰዎች ነበሩ፣ እና በእድሜ ትልልቅ ናቸው፣ እና እንደነሱ መሆኑ ፈልግ ነበረ ሲያወሩ የትልቅ ሰው ወሬ ሲያወሩ ምናምን እና አንባቢዎች ናቸው በብዛት ምናምን እና ደስ ይለኝ ነበረ እና መሀላቸው ገባሉ ማለት ነው ስለምንድነው ነገሩኝ ምናምን እላቸዋለሁ እና እንዲ እንዲህ አይነት ነገር ነበረ ምናምን እና በሆነ በሆነ እንትን ውስጥ ምን ይሉ ነበር መሰለ? አንዳንድ ነገሮች ለምሳሌ ጭንቅላት ፈጣን ሊሆን ይችላል ከእድሜህ በፊት የሆኑ ነገሮች ልታቅ ትችላለ። እድሜ ብቻ የሚያስተምርህ ግን ብዙ ነገሮች አሉ፣ ሳታያቸው ሳታልፍባቸው ማታውቃቸው ነገሮች አሉ ይሉ ነበር ና ምንድን ነው የሚፈላሰፉት ምናምን ነበር ምለው ማለት ዝም ብሎ ጀስት ቆይ ተረጋጋ ምናምን ለማለት ነበር የሚመስለኝ። እና አንድ በትክክል ካየኋቸው ነገሮች አንዱ ይሄ ነው እድሜ ያስተማረ ስቶ ነው ስቶ ማለት ይህም ለመግለጽ የሚከብድ ለምሳሌ እናትን ማጣት ምን ይመስላል ብትለኝ፣ በቃል አልገልጸውም። የሆነ ሰው ምን ይመስላል ቢለኝ ካልሆንክ አታውቀውም ነው ልለው ምችለው። ምክንያቱም እንደዚህ የሚገለጽ አይነት ነገር አይደለም። ሌላ መልክን ያለው የራሱ ነገር ነው ያለው